ሰላም ሰላም፣ ውድ እና ተወዳጆች የዩቲዩብ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛ። እንዴት ናችሁ? እንደምን ሰነብታችሁ?

የአማርኛ ነገር ግን ማለት ነው፣ እንዴት እንደሚያርገው እኔ እንጃ እ አማርኛ የሚሰሙ አሉ እኮ ትግርኛ የሚሰሙ ብቻ አይደሉም እኮ ቤተሰቦች። የሚገርማችሁ ነገር ማለት ነው፣ አማርኛ ሲያወራ በጣም ነው የሚሳሳት፣ እና ለምን በትግርኛ አታውር ማላሉ። እኔም ማለት ነው አማርኛ እስከሚችል ድረስ በአማርኛ በትግርኛ ጉለት የሚያወራ ማለት ነው ጉለት ስለሚችል ብሉት ነው የሚሆኑት። እርሶ እንዴት ናችሁ? ታዲያ ሰላም ናችሁ ወይ? ሀገራችን ያው እያያችሁ ማለት ነው በዛ ከምዚ ማለት ሰላም አላችሁ፣ ውዶች እንዴት ናችሁ? አማን እንዴት ነው? ውለቀን ከነውለ ውላች ሳምንታች እንዴት ነበረ?

ክሮም አለ አይደል፣ በክሮም ላይቭ ላይ ስትገባ እሱም ወደ ላይ ያስገብትህ ምናምን ማውራት ምናምን ይችላል አይደል። እንደዛ መስሎት ነው። ለምን በቪዲዮ አይወጥም ሲል አንድ ዘር ሲቅ ያለቅ ማረ በወዲኒ ሳቁት በልቢኒ እና እስኪ ግባ ግባ ብሎ ላይክ ላይክ እያደረጋችሁ እና አሁን ማርያምን አሁን በየመን ላይ ያሉ እህቶች ወንድሞችን በጣም ነው የሚያሳዝኑ። ነው ጣም ማለት አንዳንድ ጥጋበኞች ምናምን አለ አይደል ግን ደግሞ በነሱ ሰብ የሚስኪኑ ነው የሚጎዳ። ማርያምን በጣም ነው እንትን ሚለው። እኛ ራሱ እንመጣ ምናምን ስንል እንደዚህ ካለማ አይቅርብን እያለሁ። እናንተስ ምትላላቸው? እስኪ እዚህ ጋ ደግሞ ስራ እየሰሩ ነው እስኪገባገባ ብሎ ላይክ ላይክ ያደርጋችሁ ቶጊ፣ እናንተ ላይክ ላይክ አድርጉና ገባገባ ብሉ ላሳያችሁ። እንደዚህ በነገራችን ላይ እዚህ ላይ አትክልት ነው እየተከለ እየተከለ። አረ ቆይ እንዴ፣ እየሰራ ማርያም ይወራደም እንዴ! እስኪ እየፈለጋችሁ ጥያቄ ምናምን ጠይቁና እንዴ እንዴት ላውራቸው ታዲያ? ሰላም ናችሁ? ሊለስ አማን ነው። ያላገባችሁ አላችሁ እንዴ? ግባ ግባ በሉ እናጋባችሁ ነው እንግዲህ አዳዲስ <laughs> ያላገባችሁ ወንዶች ሴቶችን ካላችሁ እናጋባችኋለን። በቅርቡ ደግሞ በአዲስ ቻለን እንመጣለን ማለት ነው። በአዲስ ቻለን ሳይሆን በአዲስ ቪዲዮ ወይ ደግሞ በአዲስ ላይቭ እንገባለን። አዎ፣ በአዲስ ቪዲዮ፣ በአዲስ አርስት፣ በአዲስ ታይትል እንመጣለን። እየሰማችሁ ነው። እስኪ በኮመንት ጻፉልን። ማንኛውም የምትፈልጉት ማቅረብ አለባችሁ። ይሄን እንደዚህ መሆን አለበት ምትሉትን ኮመንት ካለ ስትጻፉልን፣ እስቲ ሳየስ ታርጉልኝ። ላይክ ያረጋችሁ አምስት ሰው አላችሁ አይደል? ላይክ ላይክ ያረጋችሁ ብዙ አልቆይም። ከአስራ አምስት ደቂቃ ምናምን ብዙ እየቆየሁ አይደለም። ትንሽ እዚህ ላይ ወክ አድርጌ ወደ ቤት ምናምን ስለሚገባ ታውቃላችሁ አይደል? እራት ምናምን የምንሰራበት እየደረሰ ስለሆነ እና ላይክ ያረጋችሁ። እስኪ እናንተስ በኮሙኒቲ ስጡን ግን እውነታችን ነው። ርዕስ ምናምን ስላልጻፍኩለት ነው እንጂ ርዕስ ምናምን ጽፌ መግባት አለብኝ። የርስቻለው ሌላ ደግሞ በስትሪምያርድ እገባለሁ ማለት ነው። በቀጥታ ቪዲዮ ብዙ እንትን አይልም እና እንደዚህ ሰው አስገብተን እንዲጫወት ምናምን በስትሪምያርድ እንገባለን። ውድችዬ ሰው ላይክ ላይክ እያደረጋችሁ ገባ ገባ አለ ብዙ አንቀኝም፣ ግን እያያች ነው። እዚህ ጋር አትክልት እየተተከለ ነው። በዚህ ደግሞ ተሰርቀ አጥሮ ምናምን እያለ ነው ሲያሳዝነው። በዚህ በኩል እያስገበኛች ነው። ምዝራእ አለ ለበላችሁ። በጣም ኃይለኛ ጤፍ አለ በዚህ በኩል ኃይለኛ ኃይለኛ ጤፍ ማለት ነው። እንትን እንዳደርግ ነበር፣ ግን ወደዛ መሻገሩ እንትን አለ። ወይኔ ኢትዮጵያ ውስጥ ምን እንደሚደብረኝ ልንገራችሁ፣ ግን እንዳያስቀይም የምር ማለት ነው። ውጭ ላይ ወጥቶ ማለት እንደ ውጭ ሀገር በሄድኩበት ቦታ ሽንት ቤት ምናምን ምናምን አለ አይደል? እዚሁ የኢትዮጵያ ውስጥ ግን የለም። ማለት በጣም ግራ የሚገባኝ ነገር። አሁን ወደዛ እየሄዱ ካሳያችሁ ለእኔም ስለሚያስቀጣኝ እንዳይቆጠኝ ምናምን እንጂ እዛ ማዶ ከእህሉ ማሀል ምናምን ምናምን፣ እዛ ላይ ነው የሚሸኑትና ይሄ ተገቢ አይደለም። እገባ አይደለም ማለት በኋላ ሰው እንትን ጤፍ ሲሰበስብ እንዴት አድርገን ነው የሚሰበስበው? አስባችኋል ግን ሽንት ከእህል ማህል ምናምን ሲሆን ይደብራል። እሱ ኢትዮጵያ ውስጥ በየጎዳናው ሽንትት ቢሰራበት አሪፍ ነበር ነው የሚለው እኔ። እናንተስ ምን ትላላችሁ? ካየሁትና ከተገነዘብኩት ማለት ነው። ማለት ወንደች ሴቶች ከኑ ብዙ እንደዚህ አልፎ ብሎ ቁጥም ማለት አልችለው ወንደች፣ ግን እናንተ ስነ ስርአት ይምር ማለት ነው በቃ ወደዚ እንትን ካላችሁ እዚ በዚ በፖዚቲቭ ፋ ያለ ነው አይደል? ወደዛ ስታይ ግን እንትን እያረግን ያለው

እስኪ ለምን ለመጀመሪያ ጊዜ ነው ግን ብርቱካን ባለቃ በቪዲዮ ነው የሚሰራው። በባህላዊ ምናም ምስል የሚሰራ ያርክ ነው እንደ እግዜር ፈቃድ ማለት ነው። ግን በቃ ውጭ ሀገር ምናም ነው ሆነን የምናስበውና ሀገር ውስጥ ገብተን የሚገጥመን ነገር ለየብቻው ስለሆነ ትንሽ እንትን ይላል። ነስ ላይክ አርጉልኝ፣ ላይክ ያርጋችሁ ገባገባ በሉ።